ኢትዮጵያ በብልጽግና ፓርቲ መሪነት ባለፉት ጥቂት ዓመታት ውስጥ ለወጣቱ የሥራ ዕድሎችን በመፍጠር ተጨባጭ ውጤት ተመዝግቧል። የማዕከላዊ ኢትዮጵያ ክልልም ጸጋዎቿን በመለየት የዜጎችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ የሥራ ዕድል ፈጠራ ሥራን ውጤታማ በማድረግ ላይ ይገኛል። ወጣት ሙሉጌ ታማሞ በየም ዞን ሳጃ ከተማ ቃልኪዳን ኪዳን ተክሊ ዳቦና ኬክ ማምረቻ ኢንተርፕራይዝ በግሉ ዘርፍ ስራ እድል ከተፈጠረላቸው ወጣቶች መካከል አንዱ ነው። መንግስት ባመቻቸላቸው የስራ እድል ተጠቃሚ በመሆን ከራስ አልፎ ለ65 ወጣቶች የስራ እድል በመፍጠር የራሳቸውን አሻራ ኑረዋል። በመንግስት ድጋፍ የሊስ ፋይናንሲንግ የማሽን ክራይ ድጋፍ ስራውን የጀመርነው ባለፈው አመት ግንቦት ወር ላይ ነው። ኦልሞስት አንድ አመት ሊሞላን እያለ ነው። በዚህ ሂደት ውስጥ እንግዲህ ከጥቂቱ በጥቂቱ በ15 ሰዎች ነው ሲንጀምር ስራ የጀመርነው። አሁን በደረስንበት በቋሚነት ወደ 25 ወጣቶችን ስራ እድል መፍጠር ችለናል። በጊዜያዊነት ደግሞ ከ40 በላይ ሰራተኞች በዚህ ኢንተርፕራይዝ ጊዜያዊ የስራ ዕድል ተፈጥሮላቸዋል። ይህን ሽድ ያዘጋጅቶ ለእኛ ስራ ምቹ እንዲሆን ያደረገልን አንዱ መንግስት ነው። ከዛ ባለፈ ደግሞ መሸጫ ቦታዎችን ከማመቻቸት አንጻር በከተማ ውስጥ አንድ ቅርንጫፍ ብቻ ነው በግል ይዞታችን ላይ የሰራ ነው። ሌሎችን አምስት ቅርንጫፎች መንግስት ነው ያመቻቸልን። በጉራጌ ዞን እኖር ወረዳና በቀቤና ልዩ ወረዳ በግብርናው ዘርፍ ተደራሽተው የተሰማሩ ወጣት አብዲ ጀማልና አብዱል ፈታህ ሁሴን በግብርና ልማት ኢኒሽቲቮች ላይ የስራ እድል የተፈጠረላቸው ወጣቶች ናቸው። አሁን መንግስት ለስራ ፍላጎት ተነሳስተን መንግስት እንዲያመቻችልን ጠየቅን ጠይቀን ከዛ መስኖ መስራት አለብን። መስኖ ብንሰራ ያው አዋጭ ነው ብለን ተነሳስተን ለአራት ሆነ ተደራጅተን ወረዳ ላይ ብድር ጠየቀን ብድር ጠይቀን ከዛ ብድር መንግስት ራሱ አመቻችቶልን የጠየቅነው ብድር ያው ስልሳ ሺ ብር ነበር። ስልሳ ሺ ብር ጠይቀን ወደ ስራ ገብተን የሰራ ነው የብልጽግና መንግስት ስራ ወጣቶችን በየቀበሌው። የታች ልዩ ወረዳ ላይ ባለሙያ መድቦ ስራ አጥ ወጣት ለየተ ሲደረግ፣ እኛም እኔም ጓደኞችም ትምህርት ጨርሰን ዝም ብሎ ተስፋ አቆርጠን ምን ይሻለው ወደ ስደት ይሻለው ሌላ ሌላ ነገሮች እያስን ባለን ሰዓት ላይ መንግስት ስራ አጥ ነው ብሎ ስራ አጥ ወጣቶችን ለየተ ሲያደርግ እኛን ተመዘገም። እንደ ቀበሌያችን ደግሞ ምቹ ሁኔታዎች አሉ፣ ወንዞች አሉ። በወንዞች የተከበብን ቀበሌ ነው። ይህንን ምቹ ድል ለምን አንጠቀም ብለን እነዚህ ምቹ እድሎችን ተጠቅመን ወደ ተግባር ገብተናል። በክልሉ የስራ እድል ፈጠራ ምህዳርን በማስፋትና የስራ አጥነት ችግርን ለመቅረፍ በተለያየ ደረጃ የሚገኙ ስራ ፈላጊ ዜጎችን በማደራጀትና የክህሎት መር ስልጠና እንዲያገኙ በማድረግ ዘርፈ ብዙ ስራዎች እየተሰራ እንደሚገኝ የማዕከላዊ ኢትዮጵያ ክልል ስራ ዕድል ፈጠራና ኢንተርፕራይዝ ልማት ቢሮ ኃላፊ አቶ ሙስጠፋ ይሳ ከጣቢያችን ጋር በነበራቸው ቆይታ ተናግረዋል። በአጠቃላይ ስራ ዕድል ፈጠራ የሚመራበትን መንገድ አዲስ ሳቤ ከስራና ክህሎት ጀምሮ ተቀርጿል ማለት ነው። በዚሁ መሰረት አንዱ የክህሎት ስራ እድል ፈጠራ ዜጎች ስራ እድል ሲፈጠርላቸው ተዘጋጅተው የሚሰሩትን ስራ የሚያውቁ በዝግጅት ላይ የተመሰረተ፣ በእውቀት ላይ የተመሰረተ፣ ክህሎት ላይ የተመሰረተ ስራ እድል መፍጠር ዋነኛው የእሳቤ ዘረመል ተደርጎ የተወሰደ ስለሆነ ከዚህ በፊት የነበሩ ችግሮችን ለመፍታትም ጭምር በዛ መንገድ እየሄድን ነው ማለት ነው። የክልሉ ዜጎች የኑሮ ደረጃቸውን እንዲያሻሽሉ ለማድረግም ዘላቂና አስተማማኝ የስራ እድል በመፍጠር የተሻለ ገቢ እንዲያገኙ እየተደረገም እንደሚገኝ ኃላፊው አስታውቀዋል። በአጠቃላይ በሶስት የስትራቴጂክ የትኩረት መስኮች ውስጥ አንዱ ለዜጎች ዘላቂና አስተማማኝ የስራ እድል በመፍጠር የተሻለ ገቢ እንዲያገኙ የኑሮ ደረጃቸውን እንዲያሻሽሉ የማድረግ ዋነኛው ተደርጎ ተወስዷል ማለት ነው። በዚሁ መሰረት በአጠቃላይ በመንግስትም በፓርቲም ለተግባሩ ልዩ ትኩረት ተሰጥቶት እየተመራ ያለበት ሂደት አለ ማለት ነው። በተለይም የስራ እድል ፈጠራ ምክር ቤት ከክልል ጀምሮ እስከ ቀበሌ ድረስ ተግባሩን በንቅናቄ በቅርብ ርቀት እየመራ የሄደበት ፓርቲ በአደረጃጀት የፓርቲን አቅም በተለይም የብልፅግና ህብረት የብልፅግና ቤተሰብ በአጠቃላይ በየደረጃው ያለው የአደረጃጀትን ተጠቅሞ የስራ እድል ፈጠራ ተግባር በንቅናቄ እንዲመራ ለማድረግ የተሞከረበት ሂደት አለ ማለት ነው። በተያዘው በጀት ዓመትም በክልሉ ለ350ሺ ዜጎች የስራ እድል ለመፍጠር ታቅዶ ከ286000 በላይ ለሚሆኑ ዜጎች በቋሚ የስራ እድል መፈጠርም ተችሏል። እቅዱን በእጥፍ አቅደን 350ሺ ዜጎች የስራ እድል ለመፍጠር ግብጥ ለን ከዚህ ውስጥ 80 በመቶ ወይም 280 ሺህ በቋሚ የስራ እድል እንዲፈጠር ግብጥ ለን ተንቀሳቅሰናል ማለት ነው እንግዲህ እስካሁን ድረስ በደረስንበት የልየታችን ወደ 424600 አካባቢ ስራ ፈላጊ ዜጎችን በተደራጀ መንገድ ለመለየት ተሞክሯል እንግዲህ ወደ ተግባር የገባውን ስንመለከት 286 697 ዜጎች በቋሚም በጊዜያዊ የስራ እድል የፈጠርንበት ሂደት አለ ማለት ቅድም ካነሳሁት ስትራቴጂክ የትኩረት መስክ አንጻር ከተፈጠረው ስራ እድል ውስጥ ወደ 216697 በቋሚ የስራ እድል ይህ ስራ እድል የተፈጠረው በሀገር ውስጥ የስራ አማራጮችን በመጠቀም እንዲሁም የውጭ ሀገር የስራ ስምሪትንም ጭምር ይህን እድል ተጠቅመን 216697 ዜጎች የስራ እድል ፈጥረናል ከዚህ ውስጥ ወደ 3442 የውጭ ሀገር የስራ እድል እየተፈጠረበት ነው። ይሄ በተለይ የሀገር ውስጡን ስንመለከት በግብርና መስክ፣ በአገልግሎትና በኢንዱስትሪ መስኮች ላይ ይህ ስራ እድል የተፈጠረ ነው ማለት ነው። አሁንም አጠቃላይ ከፈጠርነው ነው ስራ እድል ውስጥ በከተማም በገጠርም የግብርናው ድርሻ ከፍ ያለ ነው። ወደ 41.3 በመቶ ያሳያል ወደ 76 ነው 69 አካባቢው በአገልግሎት መስክ የተፈጠረ ወደ 40 ሺህ የሚጠጋው በኢንዱስትሪ መስል የተፈጠረ ነው ማለት ነው ሶ በዋናነት ይሄ የስራ እድል የተፈጠረው አዳዲስ ኢንተርፕራይዞችን በማደራጀት በነባሪ ኢንተርፕራይዞች ተጨማሪ ስራ እድል እንዲፈጥሩ የማድረግ በተለይም የማደግ አለኝታ ያላቸው ኢንተርፕራይዞች ተጨማሪ የስራ እድል የፈጠሩበት የግሉን ሴክተር በተደራጀ መንገድ በማሳተፍ የስራ እድል የተፈጠረበት ነው ማለት ነው።